በቀለኛው ፑቲን ኪየቭን አፈራረሳት የተፈራው ሆኗል ፑቲን የማይደራደር መሪ ነው ብላድሚር ፑቲን ከ2000 ጀምሮ ሩሲያን በጠንካራ እጅ የመራ ሀገሪቱን ከፖለቲካዊ ኢኮኖሚያዊና ማህበራዊ ተግዳሮቶች ወደ ዓለም አቀፍ ተጽዕኖ ፈጣሪ ሀገርነት አሸጋግሯል በሩሲያ የተፈጥሮ ሀብት ወታደራዊ ጥንካሬና ባህላዊ እሴቶች ላይ ያላቸው እምነት በዓለም ዙሪያ ብዙ ሰዎችን ያስደነቀ ክስተት ነው በተለይ በሩሲያ ኦርቶዶክስ ቤተ ክርስቲያን ውስጥ ያላቸው ተሳትፎ ለምሳሌ በገና በዓል ላይ በቅዳሴ ስርዓት መገኘታቸው ለሩሲያ ሕዝብ መንፈሳዊና ባህላዊ መሪ መሆናቸውን ያሳያል። የተሳትፎ ብዙዎች እንደ ባህላዊ እሴቶች ተከላካይ እንዲመለከቱት አድርጓቸዋል። በተለይ ፑቲን ሩሲያን ወደ ዓለም አቀፍ ኃይል ለማስቀጠል ያላቸው አቋም ብዙ ሰዎችን ያስደምማል። ሩሲያ የሌለችበት ዓለም አያስፈልገንም የሚለው መግለጫቸው ለራሳቸው ያላቸውን ኩራትና በዓለም መድረክ ላይ ያላቸውን ተልዕኮ ያንጸባርቃል። ለመሆኑ በዩክሬንና በሩሲያ መሃል ምን ተከሰተም? ስለ ብላድሚር ቭላድሚሮቭ ፑቲን ማንነት እንመለስበታለን። የሩሲያ በቀል፣ የእሳት ቃጠሎ፣ በርካታ ፍርስራሶችና የዓለምን መድረክ ያናጋው ግጭት፣ ዩክሬን በሩሲያ ላይ የፈጸመችው ታሪካዊ ጥቃት፣ የሩሲያ በቀል ምላሽ እናም የኔቶና የአውሮፓ ድንጋጤ ይህ ጦርነት ለመሆኑ ለምን ይህን ሁሉ ጊዜ ፈጀም? የብላድሚር ቭላድሚሮቭ ፑቲንና ቮሎድሚር ዘለንስኪ ስለ ልቦናስ ምን ይመስላል? ይህንን ሁሉ በዛሬ ዝግጅት አብረን ከናንተ ጋር ልንፈትሸው ወደናል። ሰላም ጤና ፍቅር በረከት ተመኘንላችሁ፣ ውድ ቤተሰቦቻችን ወያላችሁ በት ያለም ዳርቻ ሁሉ እንደምንቆያችሁን ሮማንን ከአክሱም ቲዩብ እናንተን በሚመጥን ዝግጅት ዳግም ተገናኝተናል። ቤተሰባችንን ያልተቀላቀላችሁ አድማጭ ተመልካቾቻ ችን ሰብስክራይብ በማድረግ የደወላ ምልክት ተጭናችሁ እኛን ተቀላቀሉ ስንል በአክብሮት ነው የምንጋብዛችሁ። እንደተለመደው በከበረ ስጦታችሁ በላይክ በኮመንት በሼር እስከ መጨረሻው አብራችሁን ዘለቁ። ሰናይ ቆይታ ይሆንላችሁ። እንደ አውሮፓውያኑ የዘመን ቀመር ሰኔ 2025 ዩክሬን በሩሲያ ላይ የማይታሰብ ጥቃት ፈጸመች። የክሬሚያ ድልድይ ለሩሲያ ስትራቴጂካዊ እና ምሳሌያዊ ጠቀሜታ ያለው ነው። በዩክሬን የባህር ውስጥ ድሮኖች ተመታ። የስትራቴጂካዊ ድልድይ የድልድይ ለሩሲያ ወታደራዊ አቅርቦቶች ዋና መስመር ነበረም። የዩክሬን ወታደሮች ይህንን ጥቃት ለአንድ ዓመት ከስድስት ወራት በላይ በተዘጋጀ ስልት አካሂደውታል። በዶኔስክ ና ሉሃንስክ የኃይል ማመንጫዎች ኢላማ ያደረጉ ተጨማሪ ጥቃቶች ተካሂደዋል። ይህ የዩክሬን ድፍረት ዓለምን አስደንግጧል። ሩሲያ ደግሞ በፍጥነት ምላሽን ሰጠች። ምንም እንኳን ብላድሚር ብላድሚሮ ፑቲን ሁለት ቀናትን በዝምታ ቢያሳልፍም በብላድሚር ፑቲን መሪነት ሩሲያ በዩክሬን ላይ ተከታታይ የአየር ጥቃቶችና የሚሳኤል ጥቃቶችን በተከታታይ አደረገች። የኪየቭ ካርኪቭ፣ እና ሌሎች የዩክሬን ከተሞች የመሰረተ ልማት ኢላማዎች አፈር በሉ። የሩሲያ የጦር አውሮፕላንና የረጅም ርቀት ሚሳኤሎች የዩክሬንን የኃይል ማመንጫ ጣቢያ በታተኑት፣ የባቡር መስመሮችና ወታደራዊ መጋዘኖች ፈራረሱም። ይህ የበቀል እሳት በሺዎች የሚቆጠሩ ሰላማዊ ዜጎችን በመሃል ከተማን ተያይዞ ቤቶችም እንዲፈርሱ ሆነም። እናም የሰብአዊ ቀውስ እንዲባባስ ተደረገም። የሩሲያ መግለጫዎች ይህ የተገደበ ምላሽ ነው ብለው ቢገልጹም ውድመቱ ግን እጅግ ሰቅጣጭ ነበረም። የዩክሬን ጥቃትና የ የሩሲያ በቀል ምላሽ ኔቶንና አውሮፓን በድንጋጤ ንጧል። የጀርመን ቻንስለር ኦላፍ ሾል የሩሲያ ምላሽ ግዴለሽ የኃይል አጠቃቀም ብለው ኮንኑት። በጄኔቭ ስዊዘርላንድ ከ100 በላይ የዓለም መሪዎች ለሰላም ድርድር ተሰብስበው ነበርም። ነገር ግን የሩሲያ ተጨማሪ ጥቃቶች የሰላም ተስፋን አድቀዋል። ኔቶ ወታደራዊ ልምምዶችን በምስራቅ አውሮፓ ጨምሮ በተጠንቀቅ እንደሆነ አስታወቅም። የአውሮፓ ህብረት ተጨማሪ ማዕቀቦችን በሩሲያ ላይ ጣለም እናም የዩክሬን ድጋፍ በገንዘብና በጦር መሳሪያ ተጠናከረም። ይህ ሁኔታ የዓለም ፍርሃትን በእጅጉ አንሮታል። ይህ ጦርነት ወደ ሶስተኛው የዓለም ጦርነት ይመራናል ወይ የሚለው የብዙዎች ጥያቄ ነው። እንደ አውሮፓውያኑ የዘመን ቀመር በ2022 የሩሲያ ወረራ ሲጀምር ብዙዎች ይህን ጦርነት በወራት ውስጥ ያበቃል ብለው ገምተው ነበረም ነገር ግን እስካሁን እስከ 2025 ድረስ ግጭቱ ቀጥሏል። ለምን? በመጀመሪያ የዩክሬን ጠንካራ ተቃውሞ በምዕራባ ሰብአዊያን ድጋፍ ሩሲያን አዝግሟታል። በሁለተኛ ደረጃ የሩሲያ ወታደራዊ ስልቶች በተደጋጋሚ ተስተጓግሏል። ሶስተኛ የጂኦ ፖለቲካዊ ውስብስቦች የኔቶ መስፋፋት፣ የኢኮኖሚ ማዕቀቦችና የቻይናና የሌሎች ሀገሮች ድጋፍ ግጭቱን አባብሰውታል። በኢስታንቡል የተካሄደው የሰላም ድርድር ተስፋ ሰጥቷል። ነገር ግን የሁለቱም አገሮች ግትር አቋም ለመፍትሄ አስቸግሯል። የጦርነት በመሪዎቹ ስነ ልቦና ተቀርጿል። ብላድሚር ፑቲን በስልጣን ለአመታት የቆየና የሶቤት የሶቪየት ህብረትን ው ውድቀት፣ እንደ ሃያኛው መቶ ክፍለ ዘመን ትልቁ ጂኦፖለቲካል አደጋ የገለጸም ሩሲያን እንደ ዓለም አቀፍ ኃይል ለመመለስ ይጥራል። የእርሱ አመራር በቁጥጥር በስልታዊ ስሌትና በታሪካዊ ቅሬታ የተለየ ብለን ልናየው እንችላለን። ፑቲን ዩክሬንን እንደ ሩሲያ ታሪካዊ አካል ይመለከታታል፣ እናም የኔቶ መስፋፋትን እንደ ስጋት ይቆጥረዋል። በሌላ በኩል ቮሎድሚር ዘለንስኪ የቀድሞ ተዋናይና ኮሜዲያን በዩክሬን ህዝብ መካከል እንደ ተስፋና እንደ ተቃውሞ ምልክት ተደርጎ ይነሳል የእርሱ ስነ ልቦና በጽናት በተለዋዋጭነትና በህዝባዊ ግንኙነት የተለየ ነው ዘለንስኪ የዩክሬንን ሉዓላዊነትና የአውሮፓ ግንኙነትን በፍጥነት የሚደግፍ ነው እናም በተደጋጋሚ የዓለም ትኩረትን በኃይለኛ ንግግሮቹን የሳበሰው ይባልለታል የፑቲን የቁጥጥር ፍላጎትና የዘለንስኪ የመቋቋም መንፈስ ይህን ጦርነት የበለጠ አባብሰውታል የዚህ ጦርነት ውድመት ከመሠረተ ልማት በላይ ነው በሺዎች የሚቆጠሩ ህይወቶች ጠፍተዋል በሚሊዮኖች የሚቆጠሩ ስደተ ሰራተኞች ተፈናቅለዋል፣ እናም የዩክሬን ከተሞች በፍርስራሽ ተሸፍነዋል። የዓለም ኢኮኖሚ ከነዳጅ እስከ ምግብ እጥረት ተጽዕኖ ፈጥሯል። የወደፊት ተስፋ ስንመለከት በኢስታንቡል የተጀመረው የሰላም ድርድር ተስፋ ሰጥቷል። ነገር ግን የሁለቱ ሀገሮች ግትር አቋምና የኔቶ ተሳትፎ መፍትሄን አስቸጋሪ አድርጎታል። የዩክሬን ህዝብ የተስፋ አልቆርጥምና የዓለም ማህበረሰብ በጋራ ለሰላም መፍትሄ መፈለግ አለበት። የዩክሬንና ሩሲያ ጦርነት የሰው ልጅ ጽናት፣ ተግዳሮቶችና ተስፋዎች ሞልተውታል። የፑቲንና ዘለንስ ዜሌንስኪ ልዩ ስነ ልቦናዎች ይህንን ግጭት መልክ ሰጥተውታል። ነገር ግን የመፍትሄ ቁልፉ በዓለም አቀፍ ትብብር ላይ ነው። ለመሆኑ በዚህ ዝግጅት ላይ የእናንተ ምልከታ ምንድን ነው? የሩሲያው ፕሬዚዳንት ቭላድሚር ብላዲሚር ፑቲን በዓለም ፖለቲካ መድረክ ላይ ጠንካራ ቆራጥና በሀገሩና በሃይማኖቱ ላይ የማይደራደር መሪ በመሆን ይታወቃል። አሁን ወደ ፑቲን ማንነት ልንዘልቅ ነው። የፑቲን አመራርና የተገነባው ምስል በሩሲያ ውስጥም ሆነ ከሩሲያ ውጭ ብዙዎችን ያስደነቀ ነው። በተለይ በሩሲያ ኦርቶዶክስ ቤተ ክርስቲያንና በሩሲያ ባህል ላይ ያለው ጥብቅ አቋም እንዲሁም ሩሲያን በዓለም አቀፍ መድረክ ላይ እንደ ዋነኛ ኃይል ለማስቀጠል ያለው ቁርጠኝነት ብዙዎች እንደ ቀዩ ዳይኖሰር እንዲጠሩት አድርጓቸዋል። ይህም በተለይ በጠንካራና በተቀነባበረ መልኩ የሚመራ መሪነቱ ምልክት ነው። ይህ ዝግጅት የፑቲንን ጠንካራነት ለሩሲያ ያለውን ክብርና በተለይ ደግሞ በዩክሬን ግጭት ላይ ያሳየውን ምላሽ የምንፈትሽበት ነው። ጥቂት ደቂቃዎች አብራችሁን ተጓዙ። ቭላድሚር ቭላድሚሮቪች ፑቲን በፈረንጆቹ ከ20 ዓመ ጀምሮ ሩሲያን በጠንካራ እጅ ከመሩ ሀገሪቱን ከፖለቲካዊና ኢኮኖሚያዊ፣ ማህበራዊ ተግዳሮቶች ወደ ዓለም አቀፍ ተጽዕኖ ፈጣሪ ሀገርነት ያሸጋገሩ ግንባር ቀደሙ ሰው ናቸው። በሩሲያ የተፈጥሮ ሀብት፣ ወታደራዊ ጥንካሬና ባህላዊ እሴቶች ላይ ያላቸው እምነት በዓለም ዙሪያ ብዙ ሰዎችን ያስደነቀ ነው። በተለይ ደግሞ በሩሲያ ኦርቶዶክስ ቤተክርስቲያን ውስጥ ያላቸው ተሳትፎ ለምሳሌ ብንወስድ በገና በዓል ላይ በቅዳሴ ስርዓቶች መገኘታቸው ለሩሲያ ህዝብ መንፈሳዊና ባህላዊ መሪ መሆናቸውን ያሳያል። ይህ ተሳትፎ እንደ ባህላዊ እሴቶች ተከላካይ እንዲመለከቱት አድርጓቸዋል። በተለይ ፑቲን ሩሲያን እንደ ዓለም አቀፍ ኃይል ለማስቀጠል ያላቸው አቋም ብዙ ሰዎችን ያስደምማል። ሩሲያ የሌለችበት ዓለም አያስፈልገንም የሚለው ደግሞ መፈክራቸው ለሀገራቸው ያላቸውን ኩራትና በዓለም መድረክ ላይ ያላቸውን ተልዕኮ የሚያንጸባርቅ ነው። ይህ አቋም በተለይ በአንዳንድ የአፍሪካ የእስያና፣ የላቲን አሜሪካ ሀገራት ዜጎች መካከል አድናቆትን ፈጥሯል። እነዚህን ጠንካራና በተቀነባበረ መልኩ የሚመሩ መሪዎችን ደግሞ በርካቶ ሰራዊቶች ይመኛሉ። በዩክሬን ላይ የተካሄደው ግጭት የፑቲንን አመራር ጥንካሬና ለሩሲያ ጥቅም ያላቸው ቁርጠኝነትን በግልጽ ያሳያል እንደ አውሮፓውያኑ የዘመን ቀመር በ2022 የጀመሩት ልዩ ወታደራዊ ኦፕሬሽን በሩሲያ የተገለጸው እንደ የዶኔትስና ሉሃንስክ ክልሎች መጠበቅ የዩክሬንን ዲናዝፊኬሽን እና ዲሚሊታይሬሽን ማረጋገጥ እንደሆነ ነው። ይህ እርምጃ በምዕራቡ ዓለም ተተችቷል። ነገር ግን ፑቲን ያንን እርምጃ የወሰዱት ሩሲያን ከኔቶ ማስፋፊያና ከምዕራባውያን ተጽዕኖ ለመጠበቅ ሊጠበቅ እንደሆነ በተደጋጋሚ ተናግረዋል። በተለይ ደግሞ በቅርቡ በኢስታንቡል የተካሄደው የሩሲያና የዩክሬን ልዑካን ድርድር የፑቲንን በሰላም ድርድር ላይ ያለውን ተለዋወጭ አቀራረብ ያሳያል። የቱርክ የውጭ ጉዳይ ሚኒስትር ሀካም ፊዳን እንደገለጹት የተኩስ አቁም ስምምነት፣ የእስረኞች ልውውጥና የሲቪል ሰዎችን መመለስ ተወያይተውበታል። ይህ የፑቲን የዲፕሎማሲ ብልሃትና በተመሳሳይ ጊዜ የአገሩን ጥቅም የመጠበቅ ችሎታውን ያሳያል። በተጨማሪም የክሪሚያ ድልድይ ላይ የተፈጸመው ጥቃት ምላሽ ለመስጠት ያሳየውን ፈጣንና ጠንካራ እርምጃ የሩሲያ ወታደራዊ ጥንካሬና የፑቲንን የመቋቋም ችሎታ ያጎላ ሆኗል። የፑቲን አመራር ለሩሲያ ያለው ክብር በተለያየ መልኩ ይታያል። እሳቸው ሩሲያን ከምዕራባውያን ማዕቀቦችና ከኔቶ ጫና ለመጠበቅ ያደረጉት ጥረት ሀገራቸውን በዓለም አቀፍ መድረክ ላይ እንደ ጠንካራ ተጫዋች አስቀምጧታል። በተጨማሪም ከቻይና ኢራንና ሰሜን ኮሪያ ጋር ያላቸው ስትራቴጂካዊ ግንኙነት ሩሲያን በዓለም አቀፍ ደረጃም ተጽዕኖን አጠናክሯል። ይህ ሁሉ ለሩሲያ ሕዝብ ኩራትን የሚያመጣና የፑቲንን አመራር እንደ ታሪ ካዊና አስፈላጊ እንዲታይ ያደርጎታል። በተለይ ደግሞ በሩሲያ ውስጥ ያለው የኢኮኖሚ እድገት፣ የወታደራዊ ጥንካሬ መጨመርና ባህላዊ እሴቶችን መጠበቅ የፑቲንን አመራር ለብዙዎች ማራኪ ያደርጎታል። በምዕራቡ ዓለም ተቾች ቢኖሩም በሩሲያ ውስጥ እና በአንዳንድ የዓለም ክፍሎች ፑቲን እንደ ሀገራዊ ጀግናና መሪ ይታያል። ቭላድሚር ቭላድሚሮ ፑቲን በሩሲያና በዓለም አቀፍ መድረክ ላይ ያላቸው ጠንካራ አመራር፣ ለሀገራቸውና ለኦርቶዶክስ እምነት ያላቸው ቁርጠኝነት፣ እንዲሁም በዩክሬን ግጭት ላይ ያሳዩ ተአማኒ ምላሽ ብዙዎችን ያስደነቁ ናቸው። እንደ ቀይ ዳይኖሰር የተጠራው ይህ መሪ ለሩሲያ ያለውን ክብርና በዓለም መድረክ ያለውን ጠቀሜታ በግልጽ አሳይቷል። የቭላድሚር ቭላድሚሮ ፑቲን ስነ ልቦና በስለላ ሚስጥራዊነት፣ በጦርነት ስትራቴጂ፣ ለሩሲያ ታማኝነት ያለው ቁርጠኝነት በአብዛኞች ዘንድ ልብ የሚነካ ነው። ቭላድሚር ቭላድሚር ፑቲን በአንደኛው መቶ ክፍለ ዘመን በጣም አከራካሪና ተጽዕኖ ፈጣሪ መሪዎች አንዱ ነው። እሱ በተመሳሳይ ጊዜ ሚስጥራዊ ስልታዊና ለሩሲያ ሉዓላዊ ቁርጠኛ ነው። ከስለላ ዳራው ጀምሮ እስከ ዩክሬን ግጭት ድረስ የፑቲን ስነ ልቦና የሩሲያን ጂኦፖለቲካዊ ጣፈንታ በመቅረጽ ላይ ነው። እንግዲያስ ይህንን ጥቂትን በላችሁ። ቭላዲሚር ቭላድሚር ፑቲን በ 197 ዎቹ እና በ 198 ዎቹ በሶቪየት ህብረት የደህንነት ኤጀንሲ ኬጂቢ ውስጥ ሆኖ አገልግሏል በድሬስደን ምስራቅ ጀርመን ውስጥ እንደ ስለላ መኮንን ሆኖ ሲሰራ የማይታወቅ ሆኖ መቆየት መረጃ መሰብሰብና ስልታዊ እርምጃ መውሰድን ተምሯል። የልምድ የፑቲንን ስነ ልቦና በጥልቀት አርጾታል ። ፑቲን በውሳኔ ሰጭነቱ ግልጽነትን ያስወግዳል። ለምሳሌ በ2014 የክሪሚያ ተጠቃሽነት ወቅት ሩሲያ በመጀመሪያ በክልሉ ያሉ ሰራዊቶችን ትናንሽ አረንጓዴ ሰዎች ብላ ገልጻቸው ነበረ። ይህ እንደ ሚስጥራዊ መሳሪያ የሚጠቀመው ኮድ ነው። ይህም የሩሲያ መሳሪያ ኃይል መሆናቸውን አልተቀበለችም። ይህ ሚስጥራዊነት ግራ መጋባትን በመፍጠር የፑቲንን ተቃዋሚዎች በስትራቴጂካዊ ጫና ውስጥ አስቀምጧቸዋል። የኬጂቢ ተጽዕኖን ስንመለከት የስለላ ስልጠናው ፑቲንን በመረጃ ቁጥጥር ስር በስነ ልቦናዊ ጦርነት ጎበዝ አድርጎታል። በሩሲያ የፕሮፓጋንዳ ማሽነሪ በኩል እንደ አርቲና ስፑትኒክ ያሉ ሚዲያዎችን በመጠቀም ፑቲን የአገር ውስጥና የዓለም አቀፍ አመለካከቶችን ለመቅረጽ ይጥራል። ይህ የስለላ ዘዴው በዩክሬን ግጭት ውስጥ የዩክሬናውያን ናዚዎች በማለት በመጥራት ውስጥ ተገልጿል። ይህ የሩሲያን ወረራን ለመደገፍ የሞራል መሰረትን ለመፍጠር ያለመ ነው። ፑቲን ብዙ ጊዜ ከማኪያቬሊ ጋር ይነጻጸራል፣ ምክንያቱም እሱን ከመውደድ ይልቅ መፈራትን ይመርጣል። የእርሱ የጦርነት ስትራቴጂ በሩሲያ ታሪካዊ የጦር ኃይል ባህል የተመሰረተ ሲሆን ይህም ከአሌክሳንደር ሶስተኛ ዘመን ጀምሮ ሩሲያን ሁለት አጋሮች ብቻ አሏት፣ ሰራዊቷና ባህር ኃይሏ በሚል እምነት የተጠናከረ ነው። ፑቲን በዩክሬን ላይ መጠነ ሰፊ ወረራ ሲጀምር፣ 2022 ኪየቭን በፍጥነት ተቆጣጥሮ የዩክሬንን መንግስት መቀየር አስቦ ነበረ። ይህ እቅድ ባለመሳካቱ ብዙዎች የፑቲንን ስትራቴጂ እንደ ጌታ ተጫዋች የሚገልጹት አፈታሪክ ተጠያቂ አድርገውታል። ሆኖም የፑቲን ስትራቴጂ እንደ ጂኦፖለቲካዊ ራሽናሊቲ ተገልጿል። ይህም የምዕራቡ ዓለም ድጋፍ ገደቦች፣ የሌሎች ሀገሮች ትብብር ለምሳሌ ቻይና እና የምዕራባውያን ማዕቀቦችን ውጤታማነት መገመት ያካትታል ፑቲን የጦር ኃይልን እንደ ዲፕሎማሲ ቀጣይነት ይመለከተዋል። ይህም ከሩሲያ ወታደራዊ ፖለቲካዊ ባህል ጋር የሚስማማ ነው። በዩክሬን ውስጥ እሱ የማያቋረጥ ጫና እንደ መሰረተ ልማት ላይ የሚደርሱ ጥቃቶችና የኒውክሌር ጦርነቶችን ማስፈራሪያዎችን በመጠቀም የምዕራቡን ዓለም አንድነትና ቆራጥነትም ለመፈተን ሞክሯል። ይህ የስነ ልቦና ጦርነት የምዕራቡ ዓለም ምላሽ እስከ ምን ደረጃ እንደሚሄድ ለመለካት የተነደፈ ነው። ፑቲን ራሱን እንደ ሩሲያ ታሪካዊ ማንነት ተከላካይ አድርጎም ይመለከታል ይሉታል። እሱ የሶቪየት ህብረት መፍረስን የ20ኛው መቶ ክፍለ ዘመን ትልቁ ጂኦ ፖለቲካዊ አደጋ ብሎ ገልጾታል። እናም የዩክሬን ነፃነት እንደ ሩሲያ ታሪካዊ አንድነት መጣስ ይመለከተዋል። በ2021 ፑቲን የሩሲያውያንና የዩክሬናውያን ታሪካዊ አንድነት የተሰኘ ጽሁፍ አሳትሟል። ይህም ዩክሬን እንደ ራሷ ነፃ ሀገር ሳይሆን የሩሲያ ታሪካዊ አካል እንደሆነች ይከራከራል። ይህ እምነት የ2022 ወረራን ለማጠናከር መሰረታዊ ነበረም። የፑቲን የሩሲያ ማንነት ግንዛቤ በኪየቫን ሩስ ላይ የተመሰረተ ሲሆን ይህም ሩሲያ፣ ዩክሬን እና ቤላሩስን እንደ አንድ ህዝብ ይመለከታል። የፑቲን ታማኝነትን ስንመለከት ለሩሲያ እንደ ታላቅ ኃይል ሆኖ መታየት ላይ ያተኮረ ነው። እሱ የምዕራቡ ዓለም የሩሲያን ተጽዕኖ አካባቢ ለመግታት እንደሚሞክር ያምናል። እናም የኔቶ መስፋፋትን ለሩሲያ ደህንነት ስጋት እንደሆነ ይገነዘባል። በዚህ ምክንያት የዩክሬንን ግጭት እንደ ሩሲያ ከምዕራቡ ዓለም ጋር በሚደረግ ትልቅ ጂኦፖለቲካዊ ትግል አካል ይመለከተዋል። ፑቲን በመረጃና በስልጣን ላይ ጥብቅ ቁጥጥርን የሚያደርግ መሪ ነው። በሩሲያ ውስጥ ያሉ ተቃዋሚዎችን በመጨቆን ሚዲያዎችን በመቆጣጠርና በክሬምሊን ውስጥ ታማኝ ክበብን በመጠንቀቅ የእሱ አመራር የተመረተው በአውቶክራሲያዊ ቁጥጥር ነው። ይህ በዩክሬን ግጭት ወቅት በሩሲያ ውስጥ ያሉ ጸረ ጦርነት ተቃዋሚዎች በጭካኔ መጨቆናቸው ላይ ተገልጧል። ፑቲን የምዕራቡ ዓለም ፍርሃትን እንደ ስትራቴጂካዊ መሳሪያ ይጠቀመዋል። እሱ በተደጋጋሚ የኒውክለር ጦርነት ማስፈራሪያዎችን በማንሳት የምዕራቡን ዓለም ምላሽ ለመግታት ሞክሯል። ይህ በሩሲያ የውጭ ፖሊሲ ውስጥ ተጽዕኖ እንዳለ ይታምናል። ምክንያቱ ሲያስመልክቱ ፍርሃት ከፍተኛ የመደራደሪያ ኃይልን ይሰጣል። ፑቲን በሩሲያ ህዝብ ዘንድ እንደ ጠንካራ መሪ ምስል ተገንብቷል። እንደ አውሮፓውያን የዘመን ቀመር በ2022 የዩክሬን ወረራን ተከትሎ የፑቲን የህዝብ ድጋፍ ከ71 ፐርሰንት ወደ 83 ከፍ ብሏል። ይህም የሩሲያ ፕሮፓጋንዳ ውጤታማነትና የፑቲን የሩሲያ ማንነት ተከላካይ ምስልን በግልጽ ያሳየ ነው። የዩክሬን ግጭት የፑቲንን ስነልቦና በግልጽ ያሳያል። እሱ የምዕራቡ ዓለም እንደ ሩሲያ ማንነት ስጋት አድርጎ ይመለከተዋል። እናም የኔቶ መስፋፋት እንደ ሩሲያ ደህንነት ላይ ያለ ቀጥተኛ ስጋት ይገነዘባል። በዚህ ምክንያት የዩክሬንን ወረራን ልዩ ወታደራዊ ተልዕኮ በማለት ገልጾታል። ይህም የሩሲያን ታሪካዊ አንድነትን ለመመለስና የምዕራቡ ዓለም ተጽዕኖን ለመግታት ያለመ ነበረም። ፑቲን የምዕራቡ ዓለም ድጋፍ ገደቦችን በትክክል ገምቷል። ለምሳሌ ኔቶ በቀጥታ ወታደራዊ ጣልቃ ገብነት እንደማይፈጽም ተረድቷል። በተጨማሪም ከቻይና ከኢራንና ከሌሎች ሀገሮች ጋር ያለውን ትብብር ሩሲያ የምዕራባውያንን ማዕቀቦች እንድትቋቋም እለልቷታል። ፑቲን የዩክሬንን ማንነት እንደ ናዚነት በመግለጽ የሩሲያን ሕዝብ ሞራል ለመቀነስና የምዕራቡን ዓለም ድጋፍ ለመቀነስ ሞክሯል። ይህ የሥነ ልቦና ጦርነት የፑቲንን የስለላ ዳራ ያንጸባርቃል። ቪላዲሚር ቪላዲሚሮ ፑቲን በሚስጥራዊነት በስትራቴጂካዊ ስሌትና በሩሲያ ታማኝነትም የተሞላ መሪ ነው። የኬጂቢ ዳራው ለማይታወቅ ሆኖ መቆየት መረጃን ለመቆጣጠር አስተምሮታል። የጦርነት ስትራቴጂው ፍርሃትና ኃይልን በመጠቀም የሩሲያን ተጽዕኖ አካባቢ ለመጠበቅ ያለመ ነው። ለሩሲያ ታማኝነቱ ደግሞ በታሪካዊ አንድነት እምነቱ ላይ ተመሰረተን ሲሆን ይህም የዩክሬንን ግጭት እንደ ሩሲያ ታላቅነት መመለሻ መድረክ አድርጎ ይመለከተዋል። የፑቲን ስነል ቦና የሩሲያን የውጭ ፖሊሲ ብቻ ሳይሆን የዓለም ጂኦፖለቲካዊ ሁኔታንም ቀርጾታል። እሱ ሚስጥራዊ ነው፣ ስልታዊ ነው፣ ለሩሲያ ደግሞ ታማኝ ነው። ግን አንድ ጥያቄ ይቀራል። ይህ ሚስጥራዊ መሪ ወደፊት ዓለምን ወዴት ይመራታል? እናንተ እስኪ ሐሳባችሁን ትዝብታችሁን አጋሩን። አብራችሁን ስለነበራችሁ እጅግ አድርገን አመሰግናለን። በቀጣይ መረጃ ደግሞ እስከምንገናኝ ቸር ቆዩልን።